እህለን ሀዋይው ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ፈንድሾችን እየ ይዤ ነው ያው ማንን ይዤ እንደመጣሁ ለሁላችሁም ግልጽ ነው ማለት ነው። የእኔ ሳቂታዎች የእኔ ፈንድሻዎች ከኒ ቤት እንደማይጠፉ ሁላችሁም ታውቃላችሁ ማለት ነው። ዛሬ አህሙና ፈኪን እየላችሁ መጥቻለሁ፣ በትልቅ ሰርፕራይዝ፣ ምርጥ በሆነ ሰርፕራይዝ ማለት ነው። ማን ሰርፕራይዝ አደረጋቸው? በማንስ ተደረጉ? የሚለውን አብረን የምናይ ይሆናል። እንግዲህ ዛሬ የመዳም ቀመሞችን መልእክት አስተላልፈዋል። እኔም አንዷ እህታቸው እንግዲህ መልእክታቸውን አንብቤያለሁኝ በኒ ቤት ላስተላልፍላቸው ብዬ ይዤ መጥቻለሁኝ። መልእክታቸው ምን መሰላችሁ እንግዲህ

አህሙ ጓደኞችን ሰብሰብ አድርጎ በፊጥራ ያስፈጥር። ዙዙዬና ፈኪያ በቤቱ ጉድ ጉድ በሉና አስፈጥሯቸው። በአህሙ ቤት ፈኪዬ ቡና ጨባጭ ሆና ታስፈጥር ተብሏል። እንደገና ደግሞ አንዱ ምን መሰላችሁ? አንዱ መልእክት ፈኪ ለአህሙ ለኢድ ስጦታ ተስጠው ብለዋል። እንግዲህ እንደምሰጠውም እንግዲህ ባለሙሉ ተስፋ ነን እስከዛው ድረስ እንግዲህ እንጠብቃለን እኛ መለክታችንን እያስተላለፍን ማለት ነው። ዛሬ እንግዲህ እርሱ ማንሰጣቸው በማንስ ተሰጠ የሚለውን አብረን የምናይ ይሆናል። አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ? ከኒጋለው አልሐምዱሊላህ ረቢል ዓለሚን እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ዝነትና ራህመቱ አይለያችሁ እያልኩኝ የዛሬው ቪዲዮ እንግዲህ ከመጀመሪያ በፊት አረ ሰብስክራይብ አድርጉኝ ሀባይብ አምስት ት እንዴት እንደናፈቀኝ በቃ ትንሽ ነው ጉ የቀረኝ፣ አስገቡኝ። አምስት ሺህ ማለት ነው ሰብስክራይብ አድርጉ ማለት ነው። እንግዲህ ይህ የተከበረ ወራችን እንግዲህ በጣት የሚቆጠሩ ቀናቶች ቀሩ ማለት ነው። ላለቀብን። ሱብሀናላህ እንዴት እንደሚሮጥኒ ራሱ ማለት ነው። እንዴት እንደሚመሽ እንዴት እንደሚነጋ እያወቅኩት አይደለም። ስራም እየበዛብኝ ይሆን ብቻ አላውቅም። በጣም እየሮጠብኝ ነው ቀኑ ማለት ነው እና ሁላችንም እንግዲህ ጾመው ከተቀበላቸው አጅራቸውን ካገኙት ባሮቹ ያድርገን እያልኩኝ እንግዲህ ዛሬ ወደ ቪዲዮ ይገባለሁ። የዛሬ ቪዲዮ ምንድነው ካላችሁኝ እንግዲህ አህሙና ፈኪ የኔ ሳቂታዎች ንኩ፣ በቃ ስወዳቸው ለምን እንደው አይገባኝ ማለት ነው፣ በጣም ምወዳቸው። እስኪ እንደኔ የምትወዳቸው ማለት ነው ላይክ እያደረጋችሁ አሳዩ ማለት ነው፣ ፈኪ አህሙ፣ ፈኪ አህሙ እያላችሁ? መልካም ኮሜንታችሁን አሳውቁ ማለት ነው። አሁን ላይ የኛ ንግስቶች ተመልካች ማለት ነው የሁላችንም ተመልካቾች ምርጥ ምርጥ አስተያየት እየሰጡ ይገኛሉ። ከስድብ ነፃ የሆነ አስተያየት ማለት ነው። በሁሉም ቤት የሚፈለገው እንደዚህ ነው ማለት ነው። እናንተ ከስድብ የምታገኙት ነገር ስለሌለ በቃ ቀጥሉበት፣ ለማለት ያክል ነው። ዛሬ እንግዲህ የሚወዷቸው እንደኔ በቃ እንደኔ ማለት እችላለሁኝ እንደኔ የሚወዷቸው ፋሚሊዎቻቸው ለአህሙና ለፈክዬ አንድ አይነት ጠግም ልብስ ስር ሰሪልን ብለው እንግዲህ ዙዙ ፋሚሊ የ የዙዝዬ እናት ማለት ነው፣ እሙ ዙዙ ይህንን አይነት ስራ እንግዲህ ትሰራለች። እኔ ራሱ ገና ዛሬ ነው የሰማሁት መስራቷን ማለት ነው። እንግዲህ በጣም ጠንካራ ጀግና እናት ናት። ብቻዋን ሲንግል ማማ ሆና ልጇን የምታሳድግ እናት ናት እና በዚሁ አጋጣሚ በቻላችሁት አቅም ቤተሰቦቻችሁን ሰርፕራይዝ የምታደርጉ ጓደኛ፣ ዘመድ፣ ሁሉ ነገር እንደዚህ ሰርፕራይዝ የምታደርጉ የመዳም ቅመሞችዬ ዙዙ ፋሚሊን ብትተባበሯት ብታ ታዟት ይህን ስራዋን ቢያድግላት ና ብትጠናከር ከዩቱብ ጎን ለጎን ላለሁኝ ማለት ነው። ቁጥሩን እንግዲህ ፈኪዬ አኑራላችኋሌ በዛ በፈኪ በአኑረችው ቁጥር እያደወላችሁ ዘዟትና አበረታቷት እና አበረታታት ላለሁኝ። ምክንያቱም ሲንግል ማምነት እንግዲህ በጣም ከባድ ነው፣ ከባድ ከብዙ ሰዎች ካየነው አንጻር ማለት ነው ልጅን በያላይ በዛሬ ኑሮ ውድነት ትምህርት ቤት ክፍያ አለ፣ ቀለብ አለ፣ ቤክር ያለ ያን ኩላ ተቋቁማ እንግዲህ ልጇን እያሳደገች ያለች ብርቱ የሴት ጀግና ናት ማለት ነው። እና አበረታቷት። ዛሬ እንግዲህ የኔ ቅመሞች እየባዘዟት ተመልካቾቻቸው፣ እንግዲህ ቅመሞችም ላይሆኑ ይችላሉ። የሚወዷቸው ተመልካቾቻ በለፈኪና ላህሙ ባዘዟት መሰረት እንግዲህ እንደዚህ ውብ አድርጋ ያ ሰላም እንዴት እንዳመረባቸው እኔ እኮ እንዴት ለ በቃ ሳይለኩ እንዴት አወቀችው በቃ እንዴት የፈክዬን በቃ ቀሽት አድርጋ እንግዲህ እሷም ልጅቱም ቀሽት ናት። ቀጮ ብላለች ቢታኒያ ማለት ነው። ቀጮ ይብላለች እንግዲህ አህሙንም እንደዚህ ስምር አድገዋለች። በጣም ነው ያመረባቸው ሀቂቃ ማለት ነው። እኔ የባለፈው ስጦታ በጣም አስደምሞ የነበር ድሙ ይዛሪው የተለየ አህሙን በተለይ ኑሩ በቃ ያኛው ጀሙሉ ስለሆነ ብቻ አላቅም ይሄ ቲሸርትም ስለሆነኝ ብቻ እንደዛ ነው መሰለኝ። በጣም ነው ያሳመረው አህሙን ማለት ነው። ፈኪዬም እንደዛው በጣም አምሮባቸዋል። እና ሰጮቹም ፈጣሪ ያክብራችሁ ማለት ነው። በወጣ የተካ ብያለው። ዙዙዬም እንደዚህ አሳምረሽ የዙዙዬ እናት ማለት ነው፣ አሳምረሽ ስለሰራሽላቸው ከልብ ከልብ እናመሰግናለን ማለት ነው። ዛሬ እንግዲህ እንደዚህ ድምቅምቅምቅ ያረጓቸው ተመልካቾቻቸው ናቸው ማለት ነው፣ የሚወዷቸው አህሙና ፈኪ ማለት ነው አንድ ላይ ሲሆኑ በተለይ ማለት ነው አንድ ላይ ሲሆኑ ሰው ምን ያክል እንደሚወዳቸው ምን ያክል በቃ እያየን ነው ማለት ነው። በጣም አሁን ላይ እንግዲህ እነሱም ያላቸው ቦታ ትንሽ የፈኪም ሁኔታ እየተቀረበ ነው እያልኩኝ ነው እኔ እንግዲህ ማለት ነው። እንደ ድሮ አይደለችም። ካያችሁት የድሮ ቪዲዮዋ እና የአሁኑ ቪዲዮዋ በጣም በቃ የተለያየ ሴት የተለየ ሴት ሆናለች ማለት ነው። የሰው ልጅ እንዴት መቅረብ እንዳለባት በደንብ ገብቷታል። አህሙ ለእሷ ምን ያክል ቦታ እንዳለውና እሷም ስለተረዳችው መሰለኝ አቀራረቧ ከበፊቱ አቀራረቧ የአሁኑ አቀራረቧ ለየት ብል ማለት ነው። ፈክዬ እንደዚህ ነው የሰው ልጅ መረዳት ማለት እንግዲህ ትንሽ ተሽሎኛል፣ ትንሽ አልተሻለኝም እያለች ነው። አላህ ያሽርሽ፣ አላህ በዓፊያሽን ይመልስሽ በሏት። ሁላችሁም ዱዐ አድርጉላት ማለት ነው ምክንያቱም የሁላችንም ዱዐ ከሁላችንም የአንደኛችን ዱዓ ተሰሚነት ሊያገኝ ስለሚችል አላህ ሀፊዋን ይመልስላት። ሁሉም ጤና ላጣው አላህ ጤናቸውን ይስጣቸው። ለተቸገረ አላህ ይፈርጀው። ለሁሉም ማለት ነው። እንግዲህ በዚች በረመዳን ወራት የምናደርጋቸው ዱዓዎች አንዱም ጠባይል ማለት ነው። ሁሉም ይመዘገብልናል ኢንሻአላህ ማለት ነው። እና እንግዲህ ነገ ደግሞ ፊጥራ እንግዲህ ባለፈ እዙዙ ቤት ዙዙ ፋሚሊ ቤት ማለት ነው። በቤትያንያ ቤት ያው አህሙ የለም ነበር። እና ሳጠብኝ ያለ የቀርታ ብላለች። ነገ እንግዲህ እንደዚህ እንዳማረባቸው በኒ ቤት ይመጣሉ ብላለች። ዙዙ ፋሚሊ እንግዲህ እንጠብቃለን። የእኛ ድንቡሽቡሽ የሴት ጀግና ሐቂቃ ሲንግልማ ማለት በጣም ከባድ ነው። አላህ ልጅሽንም ያሳድግልሽ በሏት ማለት ነው እንደዚህ ለፍታ እያሳደገቻት ልጇም አድጋላት ትልቅ ደረጃ እንድ ትደርስላት ዱአና ያኔ በቃ ጠንክር ልንላት ይገባል ማለት ነው። ምክንያቱም ዛሬ ኑሮ ተወዱ፣ ሁሉ ነገር ተወዱ፣ ለብቻ ልጅን ማሳደግ ማለት በጣም ከባድ ነው ማለት ነው። እኛ ባይደርስብንም ራሱ የምናያቸው እናቶች ብዙ ችግር እንዳለው ያሳዩናል ማለት ነው። እንግዲህ ስምርምር ምርምር ያረጓቸው እንግዲህ ወዳጆቻቸውና ቢታንያ ነች ማለት ነው። ቢታንያ በመስራት የተመልካቾቻቸው እንግዲህ ገንዘቡን በመላክ እንደዚህ አሳምረዋቸዋል ማለት ነው። በጣም ነው ያመረባችሁ። ፈኪና አህሙ ማለት ነው። ፈጣሪ ከክፉ ነገር ይጠብቃችሁ። አህሙም እንግዲህ ዩቲዩብ አቁም ያለሁኝ አልሰራም ብሎ ነበረ። ዛሬ እንግዲህ በፈኪያ ብቅ ብሏል። ይበቃሃል። አንተ ደግሞ ተመለስ። በቃኔ ነገር ያለው ጠንከር በል። ከፈኪ ተማር ጀግንነት። አንተ ለዛው ምንም አልተሰደብክም። እንደ ፈኪያ ብዬህ ያለው ማለት ነው። ተመለስ። ይበቃሃል። በቤትህ እንግዲህ እንደምትመጣ እንጠብቃለን ማለት ነው። ፋሚሊ እንግዲህ ሁላችሁም ስድብ እንዳቆማችሁት ያክል ቀጥሉበት ማለት ነው። አትሳደቡ፣ የሰውን ልጅ ቅስም አትስበሩ ማለት ነው። አህሙም እንግዲህ የእናንተም እናንተም ምክራችንን ስለሰማችሁ ሁሉ ነገራችሁ ስለተለወጠ ተመልካቾች ማለት ነው። እሱም ይመለሳል እንግዲህ ወይ ነገ ወይ ተነጎዳ እንግዲህ በእሱ ቤት እንደሚመጣ ባለሙሉ ተስፋ ነኝ። እስከዛው ድረስ እንግዲህ እናንተ አሁን በቃ ተመለስ። ለምንድ ነው ዩቱብ የምታቆመው? ምክንያቱም ግማሾቻችሁ እኛ ተመለሰ አልተመለሰ ለራሱ ጥቅም ነው፣ ምን አገባን ቢሰራ ባይሰራ እያላችሁ ነበር በእኔ ቤት ማለት ነው ነገር ግን አው ለራሱ ነው የሚሰራው፣ ለራሱ ጥቅም ነው። ነገ ግን በማን ሰበብ ነው ያቆመው? በተመልካች ሰበብ ነው ያቆመው። በእኛ ሰበብ እስካቆመ ድረስ እኛ ደግሞ ተመለስ ማለት ግድ ከኛ የሚጠበቅብን ነው። እዋንም አጥፍተንም ከሆነ ይቅርታ፣ በእኛ ሰበብ ካላማህ እንድትደናቀፍ አንፈልግም ማለት አለብን ማለት ነው። ምክንያቱም አንድ ሰው በእኛ በእኛ አዝኖ እንዲቀርብን አይቻልም፣ መቅረት የለበትም ማለት ነው። በዛኛው ቻናሉ የፊጥራ ፕሮግራም እንግዲህ ምስኪኖችን አስፈጥሩ አይተነዋል። ማሻአላህ ልጁ በቃ ለበጎ ስራ በቃ ጀግና በጎ ስራ ላይ የሚሳተፍ ጀግና ወንድማችን ነውና ተመልሶ ወደ ዩቲዩብ ዓለም እቶ ቢሰራ ጥሩ ነው ያለው እንግዲህ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።